አስራ ዘጠኝ አመቷ የሚስ ወርልድ ውድድርን ከዓለም ሁለተኛ በመሆን ያጠናቀቀችው ሀሴት ማን ናት? በህንድ እየተከናወነ ያለው ሚስ ወርልድ የቁንጭና ውድድር በመቶ ዘጠኝ አገራት ቆነጃጀት የተሳተፉ ሲሆን ሚስ ወርልድ የሚል መጠሪያ በማግኘት የዘንድሮውን ዘውድ የጫነችው ታይላንዳዊት ኦፓልሱቻ ኦፓልሱቻታ ሆናለች። እሷን ተከትላ ኢትዮጵያዊ እሷን ተከትላ ኢትዮጵያን የወከለችው ና በውድድሩ ላይ ሚስ ኢትዮጵያ ተብላ ስትጠራ የነበረችው ሀሴት ደረጀ ከዓለም ሁለተኛ ተሆን እንጂ ከአፍሪካ አንደኛ በመሆን ተመርጣለች። ሀሴት ደረጀ እድሜዋ አስራ ዘጠኝ ሲሆን በአዲስ አበባ ሳይንስ ና ቴክኖሎጂ ዩኒቨርሲቲ የኬሚካል ኢንጂነሪንግ ተማሪ ናት። ከአሽከርካሪ አባቷ ና ከፖሊስ እናቷ በአዲስ አበባ ከተማ የተወለደችው ሀሴት የሚስ ወርልድ ውድድርን ከዓለም ሁለተኛ ከአፍሪካ አንደኛ በ መሆን አጠናቃለች። ከዚህም ለመላው ኢትዮጵያ ሕዝብ የእንኳን አደረሳችሁ መልእክት የመገናኛ ብዙሀን እየለቀቁ ይገኛሉ። በርካታ ነገሮችን ፈጥራና አስመስላ በመስራት የምትታወቀው ቻይና ከፀሐይ ብርሃን ሰባት እጥፍ ሙቀትና ብርሃን መስጠት የሚችል አርቴፊሻል ፀሐይ መስራቷን አስታውቃለች። ፀሐዩ በኒውክለር ፊውሽን አማካኝነት የተሰራ ሲሆን መቶ ሚሊዮን ዲግሪ ሴልሸስ የሙቀት መጠን እንዳለው ለማወቅ ተችሏል። ከወደ ቻይና ወጣ ሳንል አንድ ቻይናዊት ወጣት ወደ ደቡብ ኮሪያ በተፈጥሮ ያላትን የፊቷን ሁኔታ ለመቀየር ቀዶ ጥገና ለማድረግ ሄዳለች። ይሁንና ቀዶ ጥገናው በተሳካ ሁኔታ ቢጠናቀቅም ወደ ትውልድ አገሯ ቻይና እንድትመለስ ግን አላስቻላትም። ምክንያቱም ደግሞ ፓስፖርቷ ላይ ያለው ፎቶ እና ከቀዶ ጥገናው በኋላ ያላት ፊት ባለመመሳሰሉ ነበር። እንደነዚህ አይነት አላስፈላጊ ፕላስቲክ ሰርጀሪ የሚሰሩ ሰዎች ከብዙ ነገሮች ወደ ኋላ ሊቀሩ እንደ የሚችሉ የሚያመላክት መረጃ ይመስለኛል። ተውበት መለኪያ አንዱ የሆነውን አንገት ለማሳደግ ተወደ ታይላንድ ያሉ ሴቶች የአንገታቸውን መጠን ለመጨመር ርዝመት ያላቸውን ቀለበታማ ጌጦች አንገታቸው ላይ ይጠመጥማሉ። ይህ ነገር በእርግጥም የአንገታቸውን ርዝመት መጠን ይጨምር ይሆን? በሳይንስ የተረጋገጠ ነገር የለም እስካሁን። የሰር አሌክስ ፈርጉሰን መኖሪያ ቤት ለሽያጭ ቀረበ። በዩናይትድ ኪንግደም ማክልስፊልድ የሚገኝ የሰር አሌክስ ፈርጉሰን መኖሪያ ቤት በ3 ነጥብ 5 ሚሊዮን ፓውንድ ዋጋ ለሽያጭ ቀርቧል። የቀድሞው የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን በዩናይትድ ኪንግደም የሚገኘውን ባለአምስት መኝታ ክፍል ቤታቸውን በ3 ነጥብ 5 ሚሊዮን ፓውንድ ዋጋ ለሽያጭ አቅርበዋል። ፈርጉሰን ቤታቸውን ለመሸጥ የወሰኑት የሚወዷት ባለቤታቸው ካቲ በ84 ዓመታቸው ዚህ ዓለም በሞት ከተለዩ በኋላ ነበር። ይህ ቅርጡ ቤት ተወዳጅና ተናፋቂ ትዝታዎቻችንን በውስጡ ይዟል ሲሉ ተናግረዋል። አካል ጉዳተኞች በአይናቸው መጫወት የሚችሉት አዲሱ የሙዚቃ መሳሪያ። ሙዚቃ ሁሉን የሚያግባባ ቋንቋ ነው ይላል። የሙዚቃ መሳሪያ ግን አካታችነት ይጎላቸዋል። በክላሲካል ሙዚቃ ከዚህ ቀደም ያልነበረ የሙዚቃ መሳሪያ መነጋገሪያ ሆኗል። ለአካል ጉዳተኞች ታስቦ የተሰራ ነው። አሌክሳንድሮ ቫዛና 26 ዓመቱ ነው። ከአምስት ዓመቱ ጀምሮ ሙዚቃ ይጫወታል። ፒያኖ፣ ጊታርና ከበሮ ይችላል። በኤሌክትሪክ በሚሰራ ዊልቸር ነው የሚንቀሳቀሰው። ፍራጃይል ኤክስ የተባለ ህመም ስላለበት እጆቹን ማንቀሳቀ ተንቀሳቀስ አይችልም። አሌክሳንደር ህመሙ ከሙዚቃ ፍቅር አላስቆመውም። የሙዚቃ መሳሪያዎችን ለመጫወት ህመሙ እጅግ ይፈትነዋል። ኤሌክትሪክ ወደሚሰራ የሙዚቃ መሳሪያ ክላሪዮን ፊቱን ያዞረው ለዚያም ነበር። ክላሪዮን መተግበሪያ ነው። ማንኛውም የሙዚቃ መሳሪያን አስመስሎ ድምጽ ያወጣል። መተግበሪያውን ከሰሩት አንዱ ቤሪ ፍራሞንድ ቾንግ ይባላል። ኦፕን አፕ ሚውዚክ በተባለ ተቋም ይሰራል። አብዛኞቹ ሙዚቃ መሳሪያዎች ለመጫወት ሁለት እጅና አስር ጣት ያስፈልጋል። በክላሮ ለመጠቀም ግን ማዘዝ የምንችለው የሰውነት ክፍል ብቻ መገልገል እንችላለን። ይህም አይን እግርን ይጨምራል። አካል ጉዳተኞች ዘፋኞች ሙዚቃ አድማጭ ብቻ ሳይሆኑ ፈጣሪም መሆን የሚችሉበት መንገድ እንደሆነ ያስረዳል። አሌክሳንድሮ የሚጠቀመው ገመድ አልባ አቅጣጫ ጠቋሚ መሳሪያ ነው። የሚፈልግበት ቦታ እንዲጠቁምለት የሚያደርገው በጭንቅላቱ እንቅስቃሴ ነው። አይኑን ተከትሎ መሳሪያው ድምጽ ይሰጣል። ምርጥ ክላሪዮ ተጫዋች ከሚባሉት መካከልም ይጠቀሳል። ቆንጆ ሙዚቃ ከሌሎች ሙዚቀኞች ጋር መጫወት ወዳለው ይላል አሌክሳንድሮ። በዚህም ስኮር ምትክ በእይታ የሚወክሉ ኖታዎችን በመጠቀም ነው ሙዚቃ የሚሰሩት። ሙዚቃውን ቀድሞም ቢቀርጹት መድረክ ላይ ሲያቀርቡት እንደ ማንኛውም የሙዚቃ ኮንሰርት ያለ ስሜት ይፈጥራል ብሏል። አንዳንዴ ስህተት ሊገኝበት ይችላል ይላል ቤሪ። ቤሪ የሚሰራው ኦፕን አፕ ሚውዚክ ስልሳ ኦርኬስትራ በመላው ዩናይትድ ኪንግደም አዘጋጅቷል። ማንኛውም መሰናከል ተወግዶ ሙዚቀኛ መሆን ለሚችሉ ወጣቶች ሙዚቃ ማቅረባቸውን ይናገራል። አሌክሳንድሮ የሚጫወትበት መተግበሪያ ኖዮ ይባላል። ክላሪዮኑ በተለያየ የኦርኬስትራ ክፍሎች ያሉ ድምጾች አማራጮችን እንዲሰጡትም አስ ችሎታል። በኢትዮጵያ ውስጥ በአሁኑ ወቅት በበርካታ ህጻናት ወላጆች እንዲሁም ሌሎች ተወዳጅነት ያገኘ ኮሜዲያን እሸቱ መለሰ የኮሜዲ ህይወቱን ንሸጣ ከፍተኛ ድርሻ ያበረከተው ጥቁር አሜሪካዊ ኬቪን ሀርት እንደሆነ ይናገራል። በእርግጥም በእሸቱ ልብ ውስጥ የኮሜዲያን ስሜት ለመቀስቀስ ደቡብ አፍሪካዊ ኮሜዲ ትሬቨር ኖዋም የራሱ አስተዋጽኦ እንዳለው ተናግሯል። ኮሜዲያን እሸቱ መለሰ የተማረው የትያትር ጥበብ ነበር። አዳማ ያደገው እሸቱ ከልጅነቱ በቤተ ክርስቲያን ትያትር ይሰራ ነበር። ኮሜዲያን እሆናለው የሚል ህልም ሆነ ቅዠት ከዚህ በፊት እንዳልነበረው እና ከአዲስ አበባ ዩኒቨርሲቲ ከተመረቀ በኋላ ስራ አቶ ጋራጅ ውስጥ ረዳት ሆኖ ሰርቷል። በካልዲስ ኮፊ አስተናጋጅም ነበር። ዛሬ ግን ከኮሜዲው ባሻገር በዩቲዩብ ሁለት ሚሊዮን የሚጠጉ ተከታታዮች አሉት። ቅዠቱ ለገዳም ውሃ ለማስገባት ገዳምና መስጂድ ለመገንባት እንዲሁም በድርቅ ለተጎዱ ወገኖች በዩቲዩብና በቀጥታ ስርጭት ከፍተኛ መጠን ያለው ገንዘብ አሰባስበዋል። ለመቄዶኒያም የአረጋውያንና የአእምሮ ህሙማን መርጃ ማዕከል ደግሞ ሶስት ቀን በፈጅ ቀጥታ ስርጭት 3 ሚሊዮን ዶላር ማሰባሰብ ችሏል። ኮሜዲያን እሸቱ በዶንኪ ቲዩብ፣ አንቂ አንደበቶች፣ ጀግና መፍጠር፣ ድንቅ ለጆች ኢትዮጵያንና ሌሎች ተወዳጅ ፕሮግራሞች ያቀርባል። በዩቲዩብ ካቀረባቸው ስራዎች መካከል ከአምስት ሚሊዮን በላይ ተመልካች ያገኘ ቪዲዮ አለው። ከሰባት በላይ የመድረክ ስራዎች አቅርቦ ተመልካቾች በግፊያ ተመልክተውለታል። ቢቢሲ ኮሜዲያን እሸቱን ስለ ስራዎቹና ስለ ስኬቱ ጠይቆታል። ኮሜዲያን እሸቱ ወደ ኮሜዲ የገባበትን ጊዜ ሲናገር እርሱ እንኳን ካረጀው ካፈጀው በኋላ ነው ተሸመገ ከጨረስኩ በኋላ ነው ይላል። እንደ አውሮፓውያን አቆጣጠር በ2013 ሌት ሜ ኤክስፕሌን የሚል የጥቁር አሜሪካዊ ኮሜዲያን ኬቨን ሄርት ስራ ወጥቶ ነበር። ይህንን ሲያይ በደስታ ልቤ ላይ በጣም ስቃይ ሲሰማኝ ነበር ይላል እሸቱ። ኮሜዲውን 17 ጊዜ ያህል ደጋግም ያይችኋለሁ። ያኔ ነው ውስጤ ላይ ኮሜዲ እንዳለና መስራት እንዳለብኝ አወቅ። ከዛ በኋላ የመጀመሪያ ስራ የሆነው ጣዝ ማማር ጽፎ ለህዝብ አቀረበ። በመቀጠል ዘመን ፍስሐ፣ የት ነበር፣ ነግበኔ ተምታታብን የተሰኙ በአጠቃላይ ሰባት የኮሜዲ ስራዎችን ለህዝብ አቅርቧል። ቢቢሲ ኮሜዲያን እሸቱን አሁን በዩቲዩብ በምታቀርባቸው ዝግጅቶች ዝነኛ ሆናል፣ ነገር ግን አሁን የኮሜዲ ስራዎችን መድረክ ላይ ታቀርባለህ ለምን ሲል ጠይቆታል። መጀመሪያ ኮሜዲያን የሆንኩት ውስጤን የሚያምንባቸውና በጣም ጠቃሚ ቁም ነገሮች ስላሉና ድምጽ ለሌላቸው ድምጽ መሆን የሚያስችል ርዕሰ ጉዳዮችን ለህዝብ ለማድረስ ነው ሲል ምላሽ ሰጥቷል። ከዚህም ባሻገር ደግሞ መጀመሪያ ወደ ህዝብ የመጣው በኮሜዲ ስራዎቹ በመሆኑ ያንን ተመልካችን በማክበር ማሳቅና ማዝናናት እንዳለበት ስለሚያምን ነው። ኮሜዲያን እሸቱ የስራዎቹ ዓላማ በዋናነት ድምጽ ለሌላቸው ድምጽ መሆኑን ያነሳል። ጭቆና በጣም ያንገበግበኛል ይላል ኮሜዲያን እሸቱ። ለዚህም የስካሁኖቹ ስራዎቹ በአስረጅነት ይጠቅሳል። ኮሜዲውንም የምጽፈው አንዳንዴ እያለቀስኩ ነው፣ ስጽፍ ሪሰርች አድርጌ ነው። ለምሳሌ ለጥምቀት የተገደለውን ልጅ ኮሜዲ ከመስራቴ በፊት አባቱን ቃለመጠይቅ አድርጌያቸው ነው። ማንኛውም ስራ ከመስራቴ በፊት ሚዲያ ላይ በደንብ አገላብጬ ሰው ቀጥሬ ጥናት አድርጌ ለህግ ባለሙያ ለኪነ ጥበብ ባለሙያ አስገምግሜ ነው። ኢፍታዊነትና ጭቆና ልቤ ውስጥ ገብቶ በጣም ሲነካኝ፣ ሲያስለቅሰኝ ልቤ ውስጥ የገባው ድምፅን የማወጣው በኮሜዲ ነው ይላል እሸቱ። ከእሸቱ ታሪኮች በጥቂቱ እንካችኋልን። ስላዳመጣችሁን እናመሰግናለን። ይህንን የዩቲዩብ ቻናል ሳብስክራይብ እያደረጋችሁ የደወል ምልክቷን በመጫት አዳዲስ መረጃዎች ሲለቀቁ እንድታደምጡ ይሁን።